እሱ የ53 ዓመት ጎልማሳ ነበር፣ እሷ የ17 ዓመት ልጅ ነበረች። ዓለም እብድ ነች አለ፣ ግን ለእርሱ ዘላለማዊው ሆነች። ቻርሊ ቻፕሊን ከኡና ኦኔል ጋር ሲተዋወቅ የሆሊውድ ወርቃማ አዳራሾች በሹክሹክታ አስተጋብተዋል። እሷ ልጅ ነች እያሉ፣ የማይዘልቅ ፍቅር ነው እያሉ፣ ዝናውን ፍለጋ ነው አሉ፣ ብቻ ተንጫጮ ጊዜ ግን ሁሉንም ዝም አሰኛቸው። ቻፕሊን ዝምተኛው የሲኒማ ሊቅ ዝናን፣ ውድቀትንና ከሳቅ ጀርባ ያለውን ብቸኝነት ጠንቅቆ ያውቃል። ሦስቱ ትዳሮቹ ፈርሰዋል። የጋዜጣ አርዕስተ ዜናዎች አሳዝነውታል። ፍርድ ቤቶችና ተቾች እያንዳንዱን እርምጃዎችን አሳትመዋል። ዓለምን በማዝናናት ጥበብ ተሳክቶለታል ግን በቅንነት የመውደድ ጥበብ ወድቋል። ከዚያም ኡና መጣች። የታላቁ ደራሲ የጂን ኦኔል ሴት ልጅ ብትሆንም በታዋቂ አባቷ ስም ብቻ የምትታወቅ ሴት አልነበረችም። እሷ በሰው ምሳል የተገለጠች መልአክ ነበረች፣ ከእድሜዋ ቀደም ብሎ ጥበብ ያላት ድንቅ ሴት። ለቻርሊ ለደከመ ልብ እሷ ብርሃን ነበረች። ጉዳቱን ሰምታለች ተረድታለች። እሷም ከጎኑ ቆመች። እንደ ኤሮፓ አቆጣጠር በ1943 ሁሉንም ተቃዋሚዎችና እያንዳንዱን የጋዜጣ አርዕስት በመቃወም ተጋቡ። ከዩኤስኤ ስታገድ ተከተለችው። በስደት ልቡ በተሰበረ ጊዜ መኖሪያ ሆነችለት። አንድ ላይ ሆነው በስዊዘርላንድ ዝነኛውን ዓለም ርቀው ጸጥ ያለና ደስተኛ ሕይወት ፈጠሩ። እዚያም ሳቅ እንደገና ቤታቸው ሞላ። ስምንት ልጆች አፈሩ። ቻፕሊን በ1977 ሲሞት ኡና ሌላ የህይወት ምዕራፍ አልፈለገችም። ህይወቷን በሙሉ በቂ ፍቅር አግኝታለችና ኡና ዳግም አላገባችም። ምክንያቱም አንዳንድ ጊዜ ሁሉም ነገር አንድ ጊዜ ብቻ ነው። ፍቅር ሁል ጊዜ ምክንያታዊና ትክክለኛ መስሎ ሲታይ አይንኳኳም። እውነት ሲሆን ግን አይደበዝዝም የሚቆይ ይሆናል። ፋክት ኢትዮጵያ እንዳዘጋጀው በለጠ ሸቴ ዛሀገረ ኢትዮጵያ እንዳቀረበው።